ለአሁን ባልሽ፣ ለወደፊት ደግሞ የልጆች አባትሽ ነው። ሊያገባሽ ይፈልጋል። አላዛር ጋ የፍቅር ነገር ምናምን መጀመር አልፈልግም፣ ላይ ፍላጎት የለኝም። ይሄን ጉድ ተመልከቱ። እንግዲህ ስለ ትንሶ አጎት ስለተባለው፣ ሌላ ደግሞ አንድ እናት ነኝ የምትል ሴት መጣለች ማለት ነው። ትንሱ ከሚባለው በላይ ከሚባለው በላይ በአላዛር ልብ ውስጥ ቦታ እስክታገኝ እስክትደላደል እስኪመቻቸላት ቆይታ ዛሬ ላይ ግን ተቀያይራበታለች። ብቸኝነት ሲያጠቃት የብቸኝነቷ መደበሪያውን ያደረገችው በአጭሩ ማለት ነው። ይቅርታ አድርጉልኝ፣ ዛሬ እኔ እናገራለሁ። እውነት እውነቱ ነጭ ነጩን አውጣለሁ አጎት የተባለው ሰውዬ ማን እንደሆነ ማንነቱ። ዛሬ ላይ ደግሞ ትናንት ያልነበረች እናት፣ በችግሯ በተከፋች ጊዜ፣ ባጣች፣ በተከዘች፣ በቃ በጨነቃት ጊዜ ከጎኗ ያልነበረ ሰው ዛሬ አላዛር አፈቀርኩ ብሎ ወጥቶ ሲናገር በሚዲያ ሲመጣ ሁሉም አጎት ነኝ፣ አክስት ነኝ፣ እናት ነኝ፣ አያት ነኝ፣ አማች ነኝ፣ ጎረቤት ነኝ እያሉ ብቅ ብቅ ብለዋል። ምንድን ነው የተፈጠረው ነገር? ትንሱን፣ ምንድን ነው በዚህ ልክ ሊቀያይራት የቻለው ነገር? ማለት ካላዛር ጋር መሆን አልፈልግም፣ እንደዚህ ማድረግ አለብኝ። እንደውም ታየዋ ታዲያ በጣም ተለመንሽ እኮ ለምኑኝ፣ ይሆናል አይደለም። ይቅርታ አድርጉልኝ። ሴት ነሽ፣ እኔም ሴት ነኝ። እረዳለሁ ያለሽበትን፣ የመጣሽበትን መንገድ ያለፍሽበትን፣ ኑሮሽን ህይወትን አውቃለሁ። ምክንያቱም ሚዲያ ላይ ወጣሽ ስለተናገርሽ ማለት ነውና፣ ግን በዚህ ልክ አላዛር ላይ መላላጥ ምናምን አይጠበቅብሽም። በቃ ሜር ከፈለግሽ ሂጂ። ጭራሽ ደግሞ እኔ ሳይሆን እሱም ያቅፈኝ ነበረ፣ ለምን ትተቃቀፍ ያለሽ ምናምን ነገር ምናምን ላላችሁኝ ነገር ምንድነው፣ እሱም ያቅፈኝ ነበር ምናምን ነገር። ኧረ ተይ እንጂ ተይ በናትሽ። አንቺ አይደለሽ እንዴ በጣም በቃ ተለሳል። አንዳንድ ሰዎች ለካ ማለት ነው እኔ እስከ መጨረሻው አንድን ሰው ሳታዩ በቃ አታመስግኑት። ወይም ደግሞ ስለዛ ሰው እስከ ጥግ እኔ በትንሱ ማለት ነው ከመቶ ፐርሰንት፣ አንድ ሺህ ፐርሰንት ተማምኜ በጣም መልካም ልጅ፣ ንጹህ ልብ ያላት፣ በጣም ቀና አስተሳሰብ ያላት አንድ ቀንም እንኳን አይደለም አላዛርን ይቅርና ሌላ ሰው ጎረቤት የሆነ ሰው ነጭን ብቻ የሆነ የማታውቀውን ሰው ራሱ መጉዳት የማትችል ሴት ወይም ደግሞ አስተሳሰቧ አመለካከቷ በጣም ከብዙ ሰዎች ጋር ተዋህዶ የሚሄድ የብዙ ሰዎችን ሀሳብ ጭምቅ አድርጋ ይዛ ጥሩ ሀሳብ ጥሩ መፍትሄ የምትሰጥ ሴት ነች ብዬ የማሰብ የማገናዝብ ሴት ነበርኩ እኔ እስካሁኗ ድረስ ማለት ነው። ግን በዚህ ልክ አላዛርን ገፍታው ሳያት፣ በዚህ ልክ የማይሆን ምክንያት ስትሰጥ፣ በዚህ ልክ የማይሆን ነገር ስትናገር ሳይ ለካ ሰው ሰው ነው። በቃ የሆነ ሰዓት ላይ ይቀየራል። የሆነ ሰዓት ላይ በቃ ያልሆነ ሰው ታይ። ምንድን ነው በዚህ ልክ ለምኑኝ ለምኑኝ ያለችሳ? አፈቀርኩሽ ነው ያለሽ? ምንድን ነው? ትምህርትሽን አቋርጪ ከቤተሰቦችሽ ተለይ፣ ከቤተሰቦችሽ ራቂ አላለሽም። ልደግፍሽ፣ ላግዝሽ፣ አብረን ህይወታችንን መስርት ነው ያለው። በዚህ ልክ የምትላላጩ ምን ስለው? ለነገሩ ድሮም እኮ ሴቶች እውነት ለመናገር እኛ ሴቶች የሚወደንን የሚያከብረንን ሰው የሚነጠፍልንን ሰው አንፈልግም። ከዛስ የማያፈቅረንን ሰው አፍቅረን እሱን ስንከተል ስናለቅስ ድሜ ልካችን እየየ ስንል እንኖራለን። ይሄ ነው በቃ አላውቅም፣ ሴት ልጅ በዚህ ነገር በጣም በቃ ወንድ ልጅ የሚያፈቅራትንና የሚያፈቅራትን ሴት ነው በቃ እስከ ጥግ ድረስ ተከትሎ አፈር ድሜ በልቶ ማለት ነው በእጁ ለማስገባት የሚሞክረው፣ ያኔ ጥሩ እና ትክክለኛ ህይወት ይኖራል። እግዚአብሔር የማረቀው የተፈቀደለት ግን በዚህ ልክ ትንሱ ምንድን ነው ያዙ ይልቀቁኛለች። ሳ ማ ምንድን ነው ማለት፣ ምን እየሆንሽ ነው? ምን ያደርግልሽ? ከዚህ በላይ አፈቀርኩሽ አለሽ። በቃ መሆን ከፈለግሽ አውር ይሆናለሁ በይ፣ ካልሆነ ደግሞ ታየው። በቃ ከህይወት ውጭለት። ጭራሽ ደግሞ በጓደኝነት አብረን እንቀጥል፣ ካልሆነ ቪዲዮ አብሬ አልሰራም። ሂጂ አንፈልግሽም። እንደውም ከዚህ በኋላ የእውነት እኔ በጣም ደሜ ፈልቷል። የሁላችሁ እች ሴት እኮ ማለት ነው፣ ይሄ ሁሉ ራሱን እስከ ማጥፋት ተስፋ የሚያስቆርጥ ነገር ከምትናገር አይ፣ አላዘር እኔ እናንተ ተግባብተናል፣ ጥሩ ጊዜ አሳልፈናል፣ አንተም ለእኔ መልካም ሰው ነህ፣ እኔም ለአንተ መልካም ሰው ነኝ እና ይሄን ጥያቄ ስትጠይቀኝ ለእኔ ድንገት ነው የሆነብኝ እና ነገር ያለው እኔም አላማ አለኝ። በእርግጥ ጠይቋታል። እውነት ለመናገር ከዚህ በፊት ጥሩ ህይወት ካገኘች እንደምትገባበት ግን ደግሞ ህይወቷን ማስተካከል እንደምትፈልግ እናቷ መርዳት እንደምትፈልግ እሷም ከፍ ያለ ደረጃ መድረስ እንደምትፈልግ ትምህርቷን መቀጠል እንደምትፈልግ ተናግራለች፣ አይደል? አሁን አፈቅርኩ ብሎ ሲመጣ የሚያሳምን ምክንያት ሳይ ሳትጎዳው ተረጋግታ አላዘር እኔ እንደዚህ እንደዚህ አይነት እቅድ አለኝ፣ እንደዚህ አይነት ህልም አለኝ እና ድንገት ስለጠየከኝ ትንሽ ጊዜ ስጠኝና አስቤበት የሚሆን ከሆነ ይሆናል እማይሆን ደግሞ ከሆነ አይሆንም ብዬ እነግራለሁ ወይ ደግሞ ምላሽ እሰጣለሁ ብላ ማውራት ስትችል አንድ አጎቴ አንድ አክስቴ አንድ ጎረቤቴ አንድ አማቼ አንድ ምራቴ ምንድን ነው ምንድን ነው ያዙ ይልቀቁኝ አልሽሳ ጭራሽ ደሞ አሁን ዛሬ ደግሞ የተናገረችው ነገ ሙሉ በሙሉ መቶ ፐርሰንት ጥፋተኛ ናት እንዴ ምንድን ነው እንደዚህ ትናንትና ኮ የሆነ ከገጠር የመጣች ምንም የማታውቅ ልጅ ነው በቃ የሆነ በጣም አይነ አፋሮች የሚሽኮረመሙት ምናምን የውሃውቻሏ እንደ እሱ አይነት አክት ነበር ስታሳይ ነበረው። አጎቴ ብላ ከመጣቸው ሰው ስትሽቆጠቆጥ፣ የሆነ ስትፈራ ያኔ በችግርሽ አብሮሽ ያልነበረ ሰው ዛሬ ላይ መጠው እንደዚህ ሲጀመር፣ አጎትሽ አይደለም። ትናንትና ቪዲዮ ሰርች የላችኋለሁ፣ ተናግሬያለሁ። እውነት ነው፣ እነግራቸዋለሁ። ምንም አጎት አይመስልም። ስለዚህ አክሰንቱም፣ ወሬውም፣ አለባበሱም ሁሉ ነገር ውሸት ነው ብያለሁ። ስለ አጎትዬ ቆይ በኋላ አወራለሁ። ግን ጓደኛዬ የሆነኝ የምትይው እሱ አፍቅሮሽ እንዲህ እየተሰበረ እንደዚህ እየተጎዳ እናትዬዋ እኮ ደም ግፊት አለባት አይደል? የአላዛር እናት የሆነ ነገር ብትሆን ምን ልታደርጊ ነው? በቃ ወይ ከህይወቱ ለአንዴና ለመጨረሻ ጊዜ ፈርመሽ ውጪ እንጂ በዚህ ልክ እየመጣሽ አሁንም አሁንም እየሄድሽ እየመጣ የምትናገረው ቃል ራሱ ይጎዳል፣ ይሰብራል። ከአንቺ የማይጠበቅ ነገር ስለሆነ እየተናገርሻ ማለት ነው። ትንሱ ይቅርታ አድርጉልኝ። ምናልባት ይህንን ቪዲዮ ስታየው እንዴት እሷን ብቻ ጥፋተኛ ታደርጊያለሽ ምናምን ልትሉ ትችላላችሁ። እንዴ እች ሴት እኮ ማለት ነው እስከ ጥግ ድረስ ገብታ የእሷን ፍላጎት አይኗ ላይ ያለውን ፍቅር አይቶኮ ነው፣ አንብቦ እኮ ነው ይሄ ልጅ ፍቅር ያዘው። የሆነ ነገር ባታሳየው እንዴት ነው ፍቅር ሊይዘው የሚችለው? ኮስታራ ፊት ብታሳየው፣ ባትቀርበው፣ ተስፋ በያይባት አይኗ ላይ እግዚአብሔር ፍቅር የሚባል ነገር አይዘውም እንዴ በአንድ ሰከንድን ፍቅር ይዛል። እሷ እንዴት ነው የምትለጣጠፍበት? የእውነቴን ነው ምላችሁ። እንዴት ነው የምታቅፈው? እሱ እኔ ብቻ ሳልሆን እሱም እኮ ያቅፈኛል። ኧረ አንቺ የተለየ ነው አክተሽ በጣም በቃ በጣም ሰውን እስከ መጨረሻው ሳታዩት በቃ አታመስግኑት። ስለዛ ሰው መቶ ፐርሰንቱ ናችሁ ማውራት አትችሉም። እኔ በትንሷ አይቻለሁ። ከዚህ በኋላ እኔ ስለ ሰው መቶ ፐርሰንቱ እርግጠኛ ሆኜ ማውራት መናገር አልችልም። በቃ ይህንን ነገር ነው ልናገር የምችለውና አሁን ላይ በጓደኝነት እንቀጥል የምትይበት ምክንያት ምንድን ነው? ኧረ ከህይወቱ ውጭ በቃ ይቅርታ፣ ተንሱዬ፣ እኛ እንወድሻለን፣ እናከብርሻለን። በራስሽ ስራ መስራት ትችያለሽ፣ በራስ መምጣት ትችያለሽ፣ ግን አላዛርን አሁን የምትናገራቸው ነገሮች ቪዲዮ እየሰራሽ ዩቱብ ላይ በወጣሽ ቁጥር እሱ እየተጎዳ ስለሆነ፣ ንግግሮች፣ ቃላቶች በጣም ስለሚያሳምሙ እንኳን ላፈቀረሽ ሰው እንኳን ለሱ ማለት ነው ለእኛ ራሱ እየከበደን ስለሆነ ከቻልሽ ስለሱ ስም አታውሪ። በቃ ከሆንሽ አብረሽው ሁኚ ጊዜ ስጠኝ፣ ይቅርታ እንደዚህ ብለሽ አነጋግሬው ለተናገርሽው ነገር ይቅርታ፣ ቤው ይቅርታ፣ ባቴው ችግር የለውም። ምት ተስፋ ካለው አብረሽ የመሆን እቅድ ካለሽ ህልም ካለሽ አንድ ፐርሰንት እንኳን የምታምኝበት ነገር ካለ አላዛር፣ እባክህ ጊዜ ስጠኝ፣ በዚህ ልክ እንደዚህ ላስብበት። ይሄ የህይወት ጉዳይ ነው። እንዲህ ዘው ተብሎ የሚገባበት ነገር አይደለም። እሱም ለአንድ ሌላ አግባሽ አላለም። እኔ ሱፍ ላምጣ ላንቺ ቬሎ፣ በቃ እንጋባ፣ እንሂድ አላለም አይደለ? ጊዜ ፍቅረኝነት፣ የፍቅር ጥያቄ መጠየቅ ማለት አብራችሁ ትቀጥላላችሁ። የሆነ ሰዓት ላይ ካልተመቸሽ ማቋረጥ የምትችው ነገር ነው አይደለ? እዚህ ጋ ምንም ቃል ማለት እንዴት ነው የሚከብድ ነገር አይደለም። ነገ መለየት ትፈልከቻልሽ ወይ ደግሞ ካልፈለግሽ፣ ካልተስማማሽ፣ ህይወትሽ ላይ አደጋ ካለው ወይ ደግሞ አላዛር ደግሞ እንደዚህ ነው እነሱ አይደለም ያንን ማድረግ ትችላልሽ። አሁን አንድና አንድ ምርጫ አነስጥሽ፣ አላዛርን ቀርበሽ አውሪው። የሚሆን ነገር ከሆነ ተስፋ ካለው እንደዚህ ጊዜ ስጠኝ እንደዚህ ብለሽ በስነስርዓት አውሪው፣ ካልሆነ ደግሞ አንተና እኔ በጭራሽ አብረን መቀጠል አንችልም ብለሽ ቁርጡን ንገሪው። ይሄውልሽ ነገ ከሚታመመው በላይ ማለት ነው በየቀኑ እየተጎዳ ከሚሄደው በላይ ዛሬ የሚጎዳ ይሻላል። የእውነቴ ነው ዛሬ ስብርብር ብሎ ይደር። በቃ ታሞ ታሞ አገግሞ ይነሳል አንሰራርቶ ይነሳል። ምናልባትም የተሻለ ሴትም ሊያገኝ ይችላል። በቃ ይህንን ቁርጥ አርገሽ ውሳኔ ተናገሪ እንጂ በዛ በጊዜው እየመጣች እኔ ትምህርቴን መማር አለብኝ፣ እናቴ ማገዝ አለብኝ፣ መርዳት አለብኝ፣ አጎቴ ተቆጣኝ፣ አክስቴ መጣች፣ እናቴ እንደዚህ አለችኝ ምንድን ነው እሱ ላይ ራሷ ሞራሉን እኮ በጣም እየነካሽ ነው ያለሽው። በጣም የሚያሳምም ነገር ነው የምትናገሪው እና ዛሬ ደግሞ እናት ተብዬ የመጣለች ከውጭ ነው የመጣችው ተብሎ፣ ከዚህ በፊት እራበኝ፣ ጠማኝ ስትል፣ ስታለቅ፣ ሲከፋት በችግሯ ጊዜ አንድ ሰው አጠገቧ ያልነበረ ሰው አሁን መጠው እናት ነኝ አጎት ነኝ አክስት ነኝ። ኧረ ላሽ፣ ኧረ ትንሱ፣ በዚህ ልክ አንጠብቅሽም። በአንዴ እንደዚህ ትቀያየሪያለሽ? ማናቀሽ ሴት እኮ ሆን ጭራሽ ማለት ነው። የእውነት በጣም ነው ያዘንኩብሽ። በጣም ያሳፍራል። ሌላኛው ደግሞ ወደ አጎት ተብየው ሊሄድላቸው አጎት ተብየው እንግዲህ ቀደም ብዬ ቪዲዮን አስገብቼላችኋለሁ የሆነ ቤት ገብቶ በራሷ ቻናል የተለቀቀው ተለቀቀው የልጆቿ አባት የወደፊት የትዳር አጋሯ እንደሚሆን አድ ተደርጎ ፕራንክ ተሰርቶ ነበር። እዛ ቪዲዮ ላይም የተናገረቻቸው ንግግሮች አሉ። እንግዲህ ዛሬ አጎቴ መጣ፣ ሄደ፣ ገባ፣ ወጣ ምናምን ብላ የምትንቀጠቀጥለት ሰውዬ አላዛር መጥቶ ያስፈራራው ሰውዬ ትምህርቷ ትማርበት፣ ህይወቷን ትኑርበት፣ ተዋት በቃ እኔ አደራ ልጅ ነች ያለው ሰውዬ አለባበሱ ራሱ ያስታውቃል። አላዛርን ባለፈው ቤቱ ድረስ ሂዶ ያለውን የተናገረው ነገር አይታችኋል። አለ ይህ ሰውዬ ማለት ጩጤው ይኸውላችሁ፣ ወዛደር እኔ ይቅርታ አድርጉልኝ፣ የሆነ ፍንዳታ ዱርዬ ነገር ነው። የምሬ ነው ምላችሁ እንደዚህ ጋቢ ለብሶ የሆነ ሹራብ አርጎ ጃኬት ኮፍያ ምናምን አድርጎ የመጣው ሰውዬ ማለት ነው አጎት የሚባል ሰውዬ ከነመፈጠሩም አታቀውም ልንገራችሁ ማለት ነው። ትንሱ በዚህ ልክ ለምን እየቀለደች እንደሆነ ለምን እያሾፈች እንደሆነ አልገባኝም። በቃ ምን እየሆነች ምን እያደረገች እንደሆነ አልገባኝም ማለት አላዛር ላይ ይሄን ያህል ልትጫወትበት የቻለችው ምን አድርጓት ነው? ይህን ያህል ምን በድሏት ነው? ምን አይነት ማስመሰል ነው? እንደዚህ አንጠብቅሽም ትንሱ፣ የእውነት አሁንም በቃ አቆሚ። እንደዚህ አይነት ነገር ይቅርብሽ። የሆነ ድራማ እየሰራሽ አይነት ነገር ነው የሚመስለኝ። እናት ኧረ ተው፣ እንደዚህ አይደረግም። በቃ ለሰው ሞራል መጨነቅ አለብሽ እና በጣም እኔ ይህ ልጅ በጣም ጎድተሻል፣ በጣም ሰብረሽዋል። ተይ ነገ ከነ ጎዲያ ዋጋ የሚያስከፍልሽ ነገር ነው የምታደርጊው። በቃ ተናገሪ፣ ማንም የሚያስገድድሽ ነገር የለም። አስራ ስምንት አመት አልፎሻል፣ በጣም ቆየሽ አይደል? በራስሽ መወሰን ትችያለሽ፣ በራስሽ መኖር ትችያለሽ። እናትሽን እንኳን ማዳመጥ የምትችይበት ሁኔታ ላይ አይደለሽም። እውነቱን እንነጋገር ከተባለ ማለት ነው የኢትዮጵያ ልጅ ናት፣ ኢትዮጵያዊት ነች። እናቱን እስካጠግ ድረስ ልትወዳት ትችላለች። ግን ካፈቀረች ማ እየተዋደደ ምኮ መለየት አለ። የተዋደደ ሰው እኮ አብሮ መኖር አይችልም፣ ሁሉ አብሮ መኖር አይችልም ምናምን የምትይው ማለት ነው። እና ታዲያ እንደዛ የምትለጣጠፊበት ምናር ወንድምሽ ሆኖ እንዲቀጥል ብለች ነው። ከዘመድ ዝምድና ነበራችሁ። በዛ ለክ ስትለጠፊ ናፍቀኛል፣ ያላንተ መኖር ከብዶኝ በቀሩጭ የመጣው ከቡታጅራ። እንዴት ሆነሽ ሩጠሽ እንደመጣሽ አይተናል አይደል? ተናገሬ ካፈቀርሽው ጊዜውን አታቃጥይበት፣ ልቡን አታቃጥዩ። በቃ ይሄንን ነው ልናገር የምችለው። ተንሱ በጣም በጣም ሮንግ የሆነ ነገር ነው ያደረግሽው እና እረፊ በቃ። አሁን የማዳግም ውሳኔ ነው ማለት በዛ ልክ እረ በስማም። ለእኛ ራሱ ምን ያህል ተስፋ ሰጠሽን እንደነበር እኛ ራሱ ከአንቺ ስንት ነገር ስንጠብቅ እንደነበረ ልጁን፣ ተጫወትሽበት። ደግሞ ምን አለችስ? ሐዋሳ ስመጣ መጀመሪያ ምንድን ነው ያለችው አረ የምትናገረው ነገር ራሱ ምንም አይገባም እውነት ለመናገር ምንም ምንም በቃ ምንም ከምን ብላችሁ ምንም የሚገናኝ ነገር አይደለም የምታወራው ምን አለች ሐዋሳ ሲሄድ ብቸኝነቴን በቃ ረሳሁት አረ የብቸኝነትሽ መጠቀሚያ ያረግሽዋ መደበሪያሽ ያሻረግሽው ተደብረሽበት ምናምን ከዛውን ፍቅር ያዘኝ ሲልሽ መጫወት ያረግሽዋ ተቀለድሽበት ተጫወትሽበት ተይ እንጂ እንዴ ብቸኝነትሽን እኮ ለመርሳት የምትሞክሪው ሰው ትንሽ እየተስ አላዛርም በጣም እንደምትወጂው ትናገሪ ነበር። አብረሹ በአሰሪም መጀመሪያ ላይ በጣም እንደምታደንቂው በቀይን ሰው ባገኘው ብለሽ እንደምትመኝም ተናግረሻል ራስሽ ባንደበትሽ። ከዛስ በእጅሽ ሲገባ ሲንበረከክልሽ በፍቅርሽ እንደተያዘ ስታቂ በቃ ያኔ ብቸኛ ስለነበርኩኝ ብቸኝነቴን ሲያስረሳኝ አብሬ ሆንኩኝ። አሁንስ በቃ አብሬው መቀጠል አልችልም፣ አብሬው መሆን አልፈልግም። ካልፈለግሽ የራስሽ ጉዳይ ነው። ታዲያ የምትጎጁ አንቺ እሱ፣ እግዚአብሔር የጻፈላትን እግዚአብሔር የሰጠውን ሰው እስክትመጣ በህይወቱ ይጠብቃል። ለምን አስር ጊዜ ሰው አይክደውም። የእውነት አትግፉ። ሰውን ስትገፉ የተሻለውን ምርጥ ነገሩን ነው ፈጣሪ የሚሰጣችሁ። እውነት ለመናገር አላዛር እስከ ጥግ ድረስ እየተገፋ እያየን ነው፣ ከአንድም ሁለቴ። ስለዚህ የተሻለ ነገር ገጥመዋል። ትንሱ ደግሞ ማድረግ ያለብሽን ነገር ተናግሬያለሁ። በዚህ ሀሳብ የምትስማሙ ካላችሁ በጣም ትክክል ነሽ፣ እውነት ነው በሉ። ትንሱ የማያዳግም ነገር አብሯት የሚሆን ከሆነ ተስፋ ካለው የሆነ ነገር ካላት እሷም ቁጭ አድርጋ አላዛር ጊዜ ስጠኝ ይሄን ይሄን ነገር ላስብበት ይሄ የህይወት ጉዳይ ነው አብረን መቀጠል ካለብን እንደዚህ እንደዚህ ነው ብላ ትንገረው ካልሆነ ደግሞ በጭራሽ እኔ ካንተ ጋር ልቀጥል አልችልም ምክንያቱ እንደዚህ እንደዚህ ነው ይቅርታ ካንተ ጋር አብሬ ቪዲዮ መስራት አልችልም ብላ ከህይወቱ ለአንዴና ለመጨረሻ ጊዜ ውልቅ ብላ ተውጣ ሌላ ነገር የምናገረው ነገር የለም የአጎትየው ጉድ ውሸት ነው ምንም በቃ የሰፈር ዱርዬ ነው እንኳን አጎት ሊሆን ማለት ውሸት ውሸት ነው ይህንን ነገር ነው ልናገር የምችለው እናት ተብዬዋም አላዛርን አናገራለሁ ብላለች አላዛርን ተውት ህመሙ በጣም ከባድ ሆኗል